አይቀርም እሳት ተፈቅሮ አይቀርም። ለእናንተ አገናኘሁት የሰው በጠገጠፍሮ ድሮም የነበረ ስጠዋ እናንተ ልትደባብቁ ወይም እሷ ልትደባብቅ ልትሞክር ችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚ አይሆንም። እኔ ወንድምም ጓደኛው መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚ አይሆንም። ገባህ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ? ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽ? ለምን? ምን ይመስለኛል? ምንም ማትቆጪ? እርግጠኛ ነሽ? ትጎዳ እስከ ዛሬ ድረስ ይሄ አሁን ልጅ አለ በመካከላችሁ፣ የእሱም ልጅ ነው የአንቺ ልጅ ነው። ሰላም ሰላም ቤት አረ የዛን ድረስ ጉድ ያስብላል። እውነት ለመናገር እንኳን ሮታ ራስ ሆና እረፍት አሰጡ። አይበቃችሁም? ሁርጉዝ ሆና ስንትወር ሙሉ ቆማ ቪዲዮ ስትሰራ ስትሰራ እረፍት ሳታገኘ ወለደች። አሁኑ እንኳን ወልዳ እረፍት አሰጡ። ቪዲዮ እየደቀናችሁ እናንተ ምን ቤት ናችሁ? ቆይ አቤላና ብሩኬ የራሳቸው ህይወት የላችሁም? የራሳችሁ ህይወት የላችሁም? እስኪ ወንድ ናችሁ የአርብሽ የሮታን ፎቶ ሳትለጥፎ በራሳችሁ ስራ ነው። አይበቃችሁም? ሰው እኮ የራሱ ህይወት መያዝ ይፈልጋል። እናንተ ሁሌ ሁሌ ሁሌ በሰውት ዳር ውስጥ ገብታችሁ ስትበጠብጡ አይበቃችሁም? አይበቃችሁም? አይሰለቻችሁም? ጌታን እኛ ሰለቸን እኮ ተመልካች ማለት ነው። እናንተ አይሰለቻችሁም? የራሳቸው ህይወት የላችሁን? በቃ ሁሌ በሰው ህይወት እንደኖራችሁ ነው የምትቀጥሉ? አራ አፈር ብሎ ስታስጠሉ። ምን አይነት ናችሁ ግን? ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ተመልሼ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ከተመቻችሁ ላይክ፣ ሼር፣ ሰብስክሪብ በማድረግ አበረታቱን ለማለት ይፈልጋለሁ የኔ ውዶች ማለት ነው። እንግዲህ ሩታ ቪዲዮ ከመሸ በኋላ ነው። እኔ በእውነት አሁን ነው ያየው። ቪዲዮ መቼ እንደተለቀቀ እንዳጋጣሚ ዩቲብ ላይ ስገባ ሩታ ቪዲዮ ለቃለች። እግዚአብሔርን ከሰዓት ከሄደ በኋላ ነው ቪዲዮ የተለቀቀ ማለት ነው እና እኔ አሁን አይቼ ቪዲዮ እየሰራው ቤተሰብ ማለት ነው እና ሁለቱ ቡችሎች እንግዲህ ሩታ ጋ ሂዶ ነበረ አቤላና ብሮኬ። አንቺ ከአብርሽ ጋር መሆነ ቅዳለሽ ወይስ ምንድነው አላማሽን? እናንተ ምን አገባችሁ? ሩታ ኮ አሁን ገና ነው የወለደችው። መቼም እራስ እስከምትወጣ ድረስ ቆይ መጠበቅ አቃታችሁ? እናንተ ምን ቤት ናችሁ? ሩታ ኮ አሁን የወለደችው ገና ሁለት ሳምንት፣ መቼ የመወላችሁ ቤተሰብ ማለት ነው። እናንተ ምን ቤት ናችሁ? ወይስ የሰሞኑ አብርሽና ሩታ በሰላም አንድ ላይ እየተገናኙም አብርሽ ሮታን ሄዶ ይጠይቃታል፣ ልጁን ያያለ ወይስ ቀንታችሁ ነው? ሁለቱ አንድ ላይ ስለሆኑ ቀንታችሁ ነው? አንድ ላይ እንዳይሆን አትፈልጉም እንዴ? ለእኔ ጥያቄ ነው፣ ቤተሰብ ማለት ነው። አብርሽና ሮታ አንድ ላይ እንዳይሆኑ አትፈልጉም ወይስ ምንድን ነው? በሮታ ስለምትቀኑ ነው? እኔ ይህ ነገር ጥያቄ ሆኖብኛል፣ ቤተሰብ ማለት ነው እና የአቤላ ነገር ገርሞኛል። በሰው ህይወት ላይ ሞጨጭ ሩታ እናንተ ናችሁ እንደ ለሩታ የምትነግሩ ሩታ እኮ ታቃለች እኮ እንዶ ሰሞኑ ሰላም ናችሁ ሁለቱም እየተገናኙ አብርሽም ሩታ ጋር እየሄደ ሁለቱም ሰላም ናችሁ እንዶ ፍቅር ፍቅር እየተጫወቱ፣ እናንተ የምን ቤት ናችሁ? አይበቃችም? ልጅ እኮ ወልዷል። ሁለቱም እኮ በማላቸው ልጅ አላችሁ። እናንተ ምን ቤት ናችሁ? እናንተ ናችው ከልጁ ጋር ልጁ ታን እያገናኛችሁ ሲጀመር ማለት ነው። ሄሬሜላና አርብሽን እያገናኛችሁ እናንተ ያደላችሁ። ምንም ነገር በአርብሽና በእሷ መሐል ምንም ነገር የላቸውም። እሱም ብቻ ለማስደሰት ነ የመጣችሁ አላችሁ። መልሳችሁ ዛሬ ሩታ ጋር መታችሁ። ሄሬሜላ ራሷ ልታጠፋ ነው። ስለዚህ አሳብሽ ምንድን ነው? ከአርብሽ ጋር መሆን ትፈልጋለሽ? አቶኙ እናንተ ምን ቤት ናችሁ? የእኔ ጥያቄ ይሄ ነው። ምን አገባችሁ እናንተ፣ በሰው ሕይወት ሩታን አቶኮ መውሰን የምትችሉ አብርሽ ነው መውሰን የምትችሉ እናንተ ምን ቤት ናችሁ? ወይስ አብርሽ ልካቸው ነው? ሄዱና ሩታን አውሮ አላቸው? እንዴ አለች እኮ አይደለም እኛ ራሳቸው አስበን ይመጣል። ምን አገባችሁ እንዴ! የራሳቸው ሕይወት የላችሁም? ስንት የሚያስጨንቅ ነገር አለ። እናንቴ በሰው ሕይወት ውስጥ ገብታችሁ ሁሌ እንደኖራችሁ አይሰለቻችሁ? ኤርሚ ከፈለገችሁ ለምን በአናቷ ለምን በአናቷ ለምን በአናቷ ትዘግዘቅ? እኛ ምን አገባል? ሩታ ምን አገባት ታዳ እሷን አትኮ ወደ እሷ ባል የመጣችው ማለት ነው። ራሷን ብታጠፋ ለምን አታጠፋው? ምን አገባን? ገመድ ገዝተን እንሰጣለን። ራሷን ታጥፍ። ነውር እኮ ነው እንዴ እናንተ ምን አገባችሁ እስኪ ሩታ ወስኝ። ከአብርሽ ጋር መቀጠል ትችላለሽ ወይ? ሳትችልም አንችንሽ አንድ ድል ብቻ ሲጪ ምናምን ምናምን። እንዴ በጣም ነው የሚደብረው። ምን አይነት ንግግር ነው? አብርሽ እሱም የሆነ ስሜት ውስጥ አለ። አንቺ በአሁኑ ሰዓት ላይ ለሱ ጊዜ ሰጣሽ አይደለች ጊዜ ሰጣሽ አይደለሽም። እሱም ደግሞ የሆነ ሌላ ነገር ውስጥ ነው አብርሽ ከሌላ ሰው ጋር ህይወት አዲስ ህይወት ቢቀጥል አንቺ ደስተኛ ትሆናለች? ምን አገባችሁ እናንተ እንዴ። ሄሪሜላ ብታፍቅረው ሩታ ምን አገባት ታዲያ? እሷናት እኮ የሰውን ባል የቀማችሁ ማለት ነው። ወደ ሰው ባል የመጣችሁ እሷናት። አብርሽ ደግሞ ከአገር ሊወጣ ስለሆነ ቢወጣም ብቻ አይደለም ከሌላ ሰው ጋ ነው፣ ከሄሪሜላ ጋኑ ጋ ነው። ሄሪሜላና አብርሽ ሌላ አገር ሊሄዱ ነው፣ አንድ ላይ ሊሆኑ

እናንተ በቃ አንቺ ወይ ሞሰን አለብሽ ምናምን ምናምን እኔ እኔ እንደተረዶ ማለት ነው አብርሽ ሳይሆን ሄርሜላ አቤላና ብሩክን ወደ ሩታ አስልካ ነው እንደ ሄዱና ሩታን አስጠይቁልኝ እኔ አብርሽ ለኔ ትተወልኝ ብላ እሷ ልካ ነው እንደ ብያሰብኩ ሳስብ ደግሞ ሩታ ምን አለችው አብርሽ አፈ የለም ወይ እሱ ኖ ታዲያ ሄዱና ሩታን ጠይቁልኝ ብሎ የላካቸው ብላ ስትጠይቃ፣ አረ እኛ በራሳችሁ ሀሳብን ይመጣን አላሉ፣ አላሉ። አረ እናንተስ ማፈር የሚባል ነገር የላችሁ የወንዶች አለጃ፣ ምን አይነት ቡችሎች ናችሁ? ግን በተለይ አቤላ ማለት ነው፣ አንተ አገሰስ ማለት ነው። አንተ ያደለም እንደ ሁለቱን ያገናኘ አሁን መልሳ ሌላ ታሪክ ታወራለ። እዚህ ጋር ባለፈው ሩታ የወለደች ቀን የወለደች ቀን ወደዚህ ወደ ቤት የተመለሰች ቀን ብዙ ነገር አጥፍቻለሁ የሰው ልጅ ብዙ ስህተት እያደርገ ምናምን ምናምን ምናምን ወሬው ደስ አይሉም ሲያስጠላ አሁን መልሰው ምናምን ሌላ ሌላ ወሬ ያወራል እንዴ እንዴት እንደሚያጋጥሎ ቤተሰብ ማየት ነውና በቃ ካብርሽና ከሩታ ህይወት አንወጣ አሉ እኮ አንወጣ አሉ ወስኝ ወይም ባልሽ የምትፈልግ ከሆነ ከባልሽ ጋር መሆን ወይም ማትፈልግ ከሆነ ለሱ ለር ሜላ ተዩ ነው በቃ ሀሳባችሁ ማለት ነው እንዴ። እኔ የገረመኝ ቆይ ልጅ እኮ አብርሽ እኮ ካላ ሴት መሆን መቀመጥ አይችልም እንዴ ልጅ እኮ አለ። ገና እኮ አንድ ወር አልሞላቸው ሩታ ራሷን ሳጨርስ ወደ አዲስ አሎ የትመጣ ነው እንዴ? ገና እኮ ሶስት ወር ሁለት ወር ቆይታ ነው። ከሁለት ወር በኋላ ወይም ሶስት ወር ልትቆዩ ትችላለች። ቡታ ያራ ማለት ነው እንዴ አረ እናንተስ ምን ጉድ ናችሁ? ላሪሽ ጊዜ የሰጣሹ አይደለሽም ምናምን ምናምን። ኧረ በጣም ሽም ነው፣ እውነት ሽም ነው። ከቻላችሁ ከሰው ህይወት ለመውጣት ሞክሩ ማለት ነው። አቤላ ና ብሩክ ተብዬው ዘንድሮ ጮጋራችን፣ ጭጓራችን ለጣ አደረጋችሁ። ፈጣሪ ትዕግስቱን ስጠን ብቻ ለሁላችን ነው። አላቅም ሩታ፣ እኔ እንጃ። ጽናቱን ስጥሽ እንዴ! ሁለቱን ለመለያየት በዚህ ልክ ጥረት ማድረግ አይደብራችሁ? እንዴ ሮታ እኮ ልክ ናት እኮ በቃ እኛንንኮ የአንችን ህይወት የምንመራ አላችሁ። ሮታ ኮ ልክን ያለችሁ እግዚአብሔር ይደብራል። ሙጭጭ ማለት እስከምችኑ በሰው ህይወት አይደብራችሁም? የራሳቸው ህይወት የላችሁም? የራሳቸውን ህይወት መያዝ አትፈልግም? ሁሌ በአብርሽና በሮታ ህይወት አንወጣም አላችሁ። እኛንንን ለእናንተ የምንወስና አላችሁ ገሬ ከፈለገችሁ ከፈለገችው፣ ለምን በአናታት እኛ ምን አገባን እንዴ? እራሷን ታጥፍ። እስኪ ወንድ ናት፣ እራሷን ታጥፍና ታሳይን። ገመድ ለተንጠልጥላ ማለት እራሷን ታጥፍ። ሩታ ምን አገባት ታዳ። አረ ምን አይነት ጉደኛ ናቸው። እኛ ሰለችን እግዚአብሔርን በዚህ ዙራ ላይ እንዴ። ስንት ወር ሰባት ወር ይሆን እኮ ነው ቤተሰብ ምን፣ ሰባት ወር ስድስት ወር ነው እንጂ ስድስት ወር ሆኑ ያስደነግጣል። ጌታ ምን አይነት ጉድ ነው! ለማንኛውም ይሄን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ባይ ባይ። ወዳችኋለሁ በያላችሁ